ስለቤቱ እናንተ አያገባችሁ። ሄዶ ብያቸውን የወረዱት ልብ በሉ፣ ልብ በሉ። አሁንም ተጽዕኖ አድርጋ በእኔ እያሳበበ ነው። እኔ ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። ስማት ስለቤቱ እናንተ አያገባችሁም

በወለዳቸው ልጆች አታስፈልገኝም ተው ብትወደኝ ኖሮማ ይህንን ቤት ይሸጥ አትልም ሲሉት፣ አባት ምን አይነት የልብ ስብራት ሊሰበር እንደሚችል ማንም ሰው ሰው የሆነ የሚያሰላስል ሰው በሙሉ መገመት አያቅተውም። ይህ ከባድ ከባድ ቁስል ነው። እናትም አያት ማለት ነች። ለልጇ ጥራ ላቧን ጠብ አድርጋ የሰራችውን ቤት ልጄ ሆይ አሁን ትዳር ይዘሻል ይሄው ከልጆችሽ ጋር ከባልሽ ጋር ኑሪበት፣ ብላ ለልጇ የሰጠችሻትን ቤት ባል መጥቶ ይሄን ቤት መካፈል አለብኝ ቤቱ የኔ ነው ብሎ ሲከራከርም ለአያት ወይ ደግሞ ለእናት ከባድ ቁስል እንደሚሆን